የጤና ይስጥልን ይህ በቦሌ ክፍለ ከተማ አስተዳደር የኮሚኒኬሽን ጽህፈት ቤት እየተዘጋጀ የሚቀርበው ከሰኞ እስከ ሰኞ በቦሌ የተሰኘው ሳምንታዊ ፕሮግራም ነው በዚህ ፕሮግራም በሳምንቱ በክፍለ ከተማችን የተከናወኑ አበይ ተግባራትን ይዳሰሳሉ እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን የብልጽግና ፓርቲ ወጣቶች ክንፍ አመራሮች በቦሌ ክፍለ ከተማ ጉብኝት አደረጉ። በብልጽግና ፓርቲ ወጣት ክንፍ ምክትል ፕሬዚዳንት የጽህፈት ቤት ኃላፊ ወጣት አባንግ ኩመዳን የተመራውን የወጣቶች ክንፍ አመራሮች ቡድን በቦሌ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ወጣት ክንፍ የስራ እንቅስቃሴ እንዲሁም በክፍለ ከተማ የወጣቶችን ተጠቃሚነት ለማረጋገጥ እየተከናወኑ የሚገኙ እንቅስቃሴዎችና ፕሮጀክቶችን ተዘዋውሮ የጎበኙ ሲሆን ስለ ተግባራቱ አፈጻጸም ገለጻ ተደርጎለታል። የብልጽግና ፓርቲ ምክር ቤት አባልና የቦሌ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ ወይዘሮ ዓለምፀሐይ ሽፈራው በጉብኝቱ ላይ እንደተናገሩት ክፍለ ከተማው ወጣቶች ሁለንተናዊ ብልጽግናን እውን ለማድረግ ያላቸውን ሚና ለማሳደግ በፖለቲካዊ ኢኮኖሚያዊና ማህበራዊ ዘርፎች ተሳታፊነታቸውና ተጠቃሚነታቸውን የሚያሳድጉ ተግባራትን በስፋት እያከናወኑ ሲሆን ወጣቶች ለክፍለ ከተማ ብሎም ለአዲስ አበባ ሰላምና ልማት እያበረከቱ ያለው አስተዋጽኦ በከፍተኛ ደረጃ ማደጉን ተናግረዋል። ክፍለ ከተማው በሁሉም መስኮች ባለፉት ተከታታይ ዓመታት ለአስመዘገበው አንጸባራቂ ስኬት የወጣቶች ሚና ከፍተኛ እንደነበረ ያወሱት ዋና ስራ አስፈጻሚዋ ብልጽግና ፓርቲ ወጣቶች ክንፍ አመራሮች በክፍለ ከተማው ያደረጉት ጉብኝት ጠቃሚ ልምዶችን በመለዋወጥ የተጀመረው የብልጽግና ጉዞ ከዳር እንዲደርስ ከፍተኛ ሚና እንዳለው አክለው ገልጸዋል። የብልጽግና ፓርቲ ወጣቶች ክንፍ ምክትል ፕሬዚዳንት የጽህፈት ቤት ኃላፊ ወጣት አባንግ ኩመዳን በበኩሏ የቦሌ ክፍለ ከተማ የወጣቶችን ሁለንተናዊ ተሳትፎና ተጠቃሚነት ለማረጋገጥ እያደረገ ያለው እንቅስቃሴ የሚደነቅና ባህሪያነት የሚወሰድ መሆኑን ገልጸው የክፍለ ከተማው ብልጽግና ፓርቲ ወጣቶች ክንፍን ቅርንጫፍ የወጣቶችን አቅም ለብልጽግና ስኬት ለማዋል ያደረገው እንቅስቃሴና የተገኘው ውጤት አበረታች በመሆኑ የፓርቲ ወጣት ክንፍ አመራሮች በቀጣይ ለሚያከናውኑት እንቅስቃሴ ጠቃሚ ግብአት ማግኘታቸውን ተናግራለች። ልማትና ብልጽግናን ለማረጋገጥ የወጣቶች ሚና ከፍተኛ ድርሻ እንዳለው የገለጹት የቦሌ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ኃላፊ አቶ ክፍሌ ለማ የብልጽግና ፓርቲ ወጣቶች ክንፍ አመራሮች በክፍለ ከተማው ጉብኝት ለማድረግና ልምድን ለመቅሰም በመምጣታቸው ምስጋና በማቅረብ ወጣቶች በሁሉም ዘርፍ ሚናቸው የበለጠ እንዲያድግ በክፍለ ከተማው የሚደረገው ጥረት ተጠናክሮ እንዲቀጥል አረጋግጠዋል። በጉብኝቱ የቦሌ ክፍለ ከተማ ብልጽግና ፓርቲ ወጣቶች ክንፍ ይፋዊ ዌብሳይት ለእይታ በቅቷል። ለቦሌ ክፍለ ከተማ አራተኛ ኮርስ የሰላም ሰራዊት አባላት የግንዛቤ ማስጨበጫ ስልጠና ተሰጠ። ከአስራ አንዱም ወረዳዎች ለተመለመሉ የአራተኛ ኮርስ የሰላም ሰራዊት አባላት የተዘጋጀው ስልጠና በሰላም ምንነትና ጽንሰ ሐሳብ በሰላም ሰራዊት አደረጃጀት መመሪያ፣ እንዲሁም በወንጀል መከላከል ዙሪያ ገለጻ ተደርጓል። በስልጠናው ላይ የተገኙት የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ምክትል ኃላፊ ኮሚሽነር ቴዎድሮስ ወልደ ሚካኤል የከተማው ሰላምና የሕዝብን ደህንነት ለማረጋገጥ ማህበረሰብ አቀፍ የሰላም የማስከበር ስራ ወሳኝ መሆኑን ገልጸው የሰላም ሰራዊት አደረጃጀት ይህንን ህዝባዊ ተሳትፎ ማጠናከሪያ አንደኛው መንገድ እንደሆነ ተናግረዋል። የአዲስ አበባ ከተማ የሰላም ሰራዊት በአዲስ አበባ ከተማ አስተዳደር ደንብ ቁጥር 140 ህዝባር 2014 የተቋቋመ መሆኑን የገለጹት ኮሚሽነር ቴዎድሮስ በአራተኛ ኮርስ የተመለመሉ የክፍለ ከተማው የሰላም ሰራዊት አባላት በንድፈ ሐሳብ እና በተግባር ስልጠና ወስደው እንደቀደሙት የሰላም ሰራዊት አባላት የአካባቢያቸውን ሰላም የማረጋገጥ ኃላፊነታቸውን በአግባቡ ሊወጡ እንደሚገባ አሳስበዋል። የቦል የክፍለ ከተማ ሰላምና ጸጥታ አስተዳደር ጽፈት ቤት ኃላፊ አቶ መርድ አስፋው በበኩላቸው ሰላም የልማትና የብልጽግና መሰረት በመሆኑ ለሰላም መረጋገጥ ብቁ የሰላም ሰራዊት አስፈላጊ መሆኑን ተናግረዋል። የክፍለ ከተማው የሰላም ሰራዊት የክፍለ ከተማውን ብሎም የአዲስ አበባን ሰላም በማረጋገጥ በኩል ሰፊ ድርሻ እያበረከተ እንደሚገኝ ያመላከቱት ኃላፊው የአራተኛው ኮርስ የሰላም ሰራዊት አባላት በአካልና በአእምሮ ዝግጁ የሆነውን የክፍለ ከተማውን ሰላም የማስከበር ተልዕኳቸውን በአግባቡ ለመወጣት ከስልጠና ያገኙትን እውቀት ወደ ተግባር መቀየር እንደሚጠበቅባቸው አስገንዝበዋል። በቦሌ ክፍለ ከተማ በሚገኙ ወረዳዎች የከተማ አቀፍ የጽዳት ንቅናቄ ተካሄደ። በቦሌ ክፍለ ከተማ ወረዳ 3 እና 14 በተካሄደው በዚህ ጽዳት ንቅናቄ ሌላ የጽዳት ሽርክና ማህበራት፣ የጸጥታ አካላት፣ የክፍለ ከተማና የወረዳ አመራሮች እንዲሁም የአካባቢው ነዋሪዎች የተሳተፉ ሲሆን በቦሌ ክፍለ ከተማ የጽዳት ስራውን የሚፈለገውን ግብ እንዲመታ በተደረገው ርብርብ ለከተማዋ ቀዳሚ የሆነች የምሽት ጽዳትና ቤት ለቤት የቆሻሻ መሰብሰብ ተግባራት በስኬት እየተከናወነ መሆናቸውን እና እነዚህ በአርአያነት የሚጠቀሱ ስራዎች ውጤታማ እንዲሆኑ መለያው ክፍለ ከተማው ነዋሪ ህብረተሰብ ከጽዳት ሽርክና ማኅበራትና የዘርፉ ባለድርሻዎች ጋር በቅንጅት እያደረገ ያለው ተሳትፎ ተጠናክሮ መቀጠል እንዳለበት መልእክት ተላልፏል። የጽዳት ንቅናቄው ቦሌን ጽዱ ክፍለ ከተማ ለማድረግ የሚደረገው እንቅስቃሴ የአካል መሆኑን የተናገሩት የቦሌ ክፍለ ከተማ ጽዳት አስተዳደር ጽህፈት ቤት ኃላፊ አቶ ተስፋዬ ታደሰ የክፍለ ከተማው ነዋሪዎች፣ የጸጥታ አካላት፣ የሽርክና ማህበራትና የጽዳት ዘርፉ ባለድርሻዎች በንቅናቄው ላሳዩ ተሳትፎ ምስጋና አቅርበዋል።